ሰላም ጤና ፍቅር ገንዘብ ከእናንተ ያለይ፣ ውድ ያገሬ ልጆች እንዴት ናችሁ? የአብርሽና ሩታ ትዳር የልጅ ጨዋታ አድርገውታል። በአብርሽ የተጀመረው ሩታን ማብሸቅ፣ ሩታ አሁን ቤቷ ድረስ ወንድ ይዛ መጣለች። ይሄ በጣም የሚያስጠላ የሚያስጠላ ነገር ነው። ይዛውም የመጣችው ልጅ ይሳቅን ነው። ይሳቅን መምጣት አልነበረበትም። እሱን አብረን ቪዲዮን እያየር አስተያየት እንሰጣለን። እናንተም ሀሳብ አስተቶቻችን ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ ሰብስክራይብ እያደረጋችሁ ይህንን ቤተሰብ መቀላቀል ትችላላችሁ። ወደ ቪዲዮ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በሌላ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ትልቅ ምክንያት እንግዳ ቤት ጋብዣለሁ። ዛሬ ያው ቆንጆ ታይም እናሳልፋለን ብዬ የጋበዝኩት እንግዳ አለ ማለት ነው እና ከዛ እንግዲህ ጋር ጥሩ ጊዜ ጥሩ ቆይታ ጥሩ ታይም እንደምናሳልፍ ባለሙሉ ተስፋ ነኝ። በእርግጥ እናንተ ያው ታቁታላችሁ ያው ታቁታላችሁ ማለት የሰሞኑን ከሩታ ጋር ቪዲዮ እየሰራ ያለው ማነው? ይሳቅ ይሳቅ ደግሞ ባለትዳር ቤት በእሷ ግፊትና በእሷ ጭቅጭቅ ቤት መጋበዝ ወንድ ልጅ ባለትዳር ቤት መሄድ ትንሽ ይደብራል አያስኬድምና በዚህም አጋጣሚ አዋብርሽም መጥቷል። እሷን አምኗት በመሄዱ ትንሽ ችግርም ተፈጥሯል። ግን ባለትዳር ቤት አይኬድም። ይህንን ለእናንተ ምድረው እንትን ማለት እንቆቅልሽ ማድረግ አይጠበቅብኝ፣ ምክንያቱም ግልጽ ስለሆነ እንግዲህ፣ እንግዳዬ ይሶ ነው ማለት ነው። ቤት የጋበስኩት በደንብ እንጆ እናደርጋለን፣ ምግብ እንበላለን፣ ፈታ ዘና ምናምን እንላለን ብያዋለሁኝ። ና እና በጣም ብዙ ነገሮችን አዘጋጅቻለሁ፣ ጥቂት ነገር ብቻ አይደለም ብዙ ነገር አዘጋጅቸን የጠራሁት እና ደስተኛ እንደሚሆን እርግጠኛ ነ ማለት ነው። እና ቤተሰቦቼ ያው እንደነገርኳችሁ ግልጽ ነው ማለት ነው ለእናንተ። የዚህን ያህል ግን ማለት ነው ባለትዳር ሴትና ወንዶች ይበሻሸቃሉ ብላችሁ ታስባላችሁ ማለት እነሱ ለጠጡት በጣም ጉዳዩ ማለት ነው። ይሳቅ የመጣው ዝች ጋር አብርሽን ለማስቀናት እያደረገች ከሆነ በይሳቅ ይህን ያህል ደረጃ መሄድ የለባትም። ቤቷ ድረስ ወንድና ሴት ቤት ድረስ ቁጭ ብሎ ባል ሲመጣ አስቡት፣ የማይመስል ነገር ነው እያደረገ መጀመሪያ ያው ያደረገው ነገር በጣም ስህተት ነው። ቢሆንም ግን በሴት ልጅ ደግሞ እንደዚህ ቤት ድረስ ማንም ሳይኖር እሷና እሱ ሆነው ማውራት ይደብራል። ይሄ ደስ አይልም። ይሶ ይመጣል። የሚመጣው ደግሞ ምሳ ሰዓት ነው። ምሳ ሰዓት ደግሞ ያው ብዙ ጊዜ አብርሽ ይመጣል ያንም ነገር ደግሞ ያደረግኩት ሆን ብዬ ፈልግ ሆነ ይሄ ማለት ይጋደሉ ማለት በቀላል አማርኛ ከዚህ ውጭ ሌላ ትርጉም የለውም በአንዲት ሴት ላይ ሶስት ወንዶች እየተከራከሉ ነው በዛ ላይ የአንዱ ሚስት ነች የእሱ ቤት ውስጥ ደግሞ ሌላ ወንድ ጋበዘች ማለት ኑ ተጣሉ በእኔ ተደባደቡ እንደማለት ነው ለእኔ ሌላ ትርጉም የለውም። አስቤበት ማለት ነው። እና ያው እስከ ዛሬ የነበረው ነገር እያንዳንዱን ነገር ሆን ብዬ ፈልግ ያቀጨበት ሁሉም ነገር እንዴት ነው በደንብ በስትራቴጂ እና በሚገርም ፕላን የታቀደ ነገር ነበር እያደረገ የነበርኩት ማለት ነው። ያው ምክንያቱም እያንዳንዷን ስሜቴን ማወቅ ማውቅ ስላለበት በጣም ጥሩ፣ ያንቺን ስሜት ግድ ማወቅ አለበት፣ ግን የዚህን ያህል አይደለም መሆን ያለበት ነገሮች ትዳር ውስጥ ችግር ሊፈጠር ይችላል። በመነጋገር ልትፈቱ ትችላላችሁ እንጂ አንቺም ወንድ እያመጣሽ እሱም ሴት እያመጣ ያንቺን እና የእሱን ፎቶ ግርግዳ ላይ ሰቅላችሁ ቤታችሁ ውስጥ ድረስ እንደዚህ መገባበስ ትንሽ ይከብዳል። ለሚመጡት ሰዎች ራሱ ንጅ አላቅም እነሱም ዕቃ ናቸው፣ እናንተም እንደ ዕቃ እየተቆጠራችሁ ነው። ለእኔ እያንዳንዷን ማለት ነው በዚህ በጣም ባጭርና በጥቂት ጊዜያቶች ውስጥ እኔ የተሰማኝን ስሜት እንዴት ሆኖ እየተሰማው እንደነበር እኔ አይቻለሁኝ። ቤት ውስጥ የሚሰማውን ስሜት አይቻለሁኝ። ውጭም ከይሶም ጋር ሆኜ ወይም ደግሞ የትም ቦታ ስሄድ የሚያሳየኝን ፊሊንግ አይቻለሁኝ። ስለዚህ በደንብ ስሜቱ ገብቶታል። እኔ የተጎዳውትን ጉዳት በደንብ ተናድጄ አይደለም እንደውም ኢንጆይ እያደረግኩኝ ነው እያሳየሁት የነበረው። ስለዚህ በእጥፍ ተበቂዬዋለሁ ብዬ አስባለሁ። ይሄንን ነገር ማለት አልፈልግም። ማለት ያው ተበቂዬዋለሁ ምናምን ይሄ በቀል ምናምን ባያስደስተኝም፣ ግን ደግሞ ብቻይን ታመሜ፣ ብቻይን ተናድጄ፣ ብቻይን ተከፍቼ አልቀርም ብዬ ነው በደንብ አድርጌ ጨዋታውን የተጫወትኩት ማለት ነው። ኦኬ፣ ከዚህ በፊት በነበረው ቪዲዮ በጽጌ ቤት ማለት ነው፣ በሷ ላይ የተለቀቀው ቪዲዮ ከቤት ሊወጣ ሻንጦን ይዞ ምናምን ነበርና አቶ ጣም ያለችው ለዚህ ነው። ይሄንን ለማሳየት ነው ማለት ነው። ብቀላ ነው ማለት ነው እያደረገች ያለችው ስለዚህ ጌሙን አሸንፍ ያለው ዛሬ ደግሞ የመጨረሻ ቀኔ ነው ማለት ይሄ በቀል ምናምን ምናምን ያልኩትን ነገሮች የማበቃበት በደንብ አድርጌ እሱን የምበቀልበት አብርሽም ማለት ነው። ያው ሰዓቱ ደርሷል፣ የሚመጣበት ሰዓት ከይሳ ጋር ብዙ ሰዓት እናሳልፋለን ምናምናም ብያለሁኝ እንደነገርኳችሁ ሲመጣ ደግሞ በጣም ብዙ ስሜቶች እንደሚያሳይ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። በዚህ ደግሞ ይሰው እስከዛ ድረስ ሰፖርት ስላረከኝ ስለተባበርከኝ ቴንኪ። ሲቀጥል ደግሞ አይ ቲንክ አራት ቀን ይቀረን ወደ ጉዟችን ልንሄድ ማለት ነው። ይሄ ጉዞ ምንም የትም ምክንያቱም አንቺ የካናዳ ኤምባሲ በቁጥር ስር ያደረግሽው ነው ምትመስሉ። ቪዛም አልተመታለሽም ትኬትም ስፖርጭ አላሳየሽንም፣ የቆረጥሹን ነገር ወይ የተመታለሽንም ነገር ምንም አላሳየሽም። ካናዳ የሚባል ነገር አትሄዱም። እኔ ማረጋገጫውን ነግራችኋለሁ። ሌላ ቪዲዮ የሆነ ማስቀየሻ አለ አለ። በዚህ ምክንያት ካናዳን ቀርተና ብላችሁ ቪዲዮ እንደምትሰሩ እርግጠኛ ነኝ። ሲቀጥል አንቺ የመጨረሻሽ ልታረጊው ትችያለሽ። ይህንን ቪዲዮ ማብሸቁን ማለት ነው። ግን እሱም ደግሞ ሌላ ሴት ይዞ እንደሚመጣ እርግጠኛ ነኝ። ወይ ሌላ ሴት ይዞ ይመጣል፣ ወይ ደግሞ ፍቅርን ይዟት ይመጣል። በጣም በቃ የሰው መርከስ ያየሁበት እናንተ ላይ እንደ ዕቃ ዕቃ የምትጫወቱ ሰው ላይ አንዱ ያመጣል፣ ሌላ ሴት ወይ ደግሞ አንቺ ታመጫለሽ ምናምን፣ አንዱ ደግሞ ከአንዱ ጋር ትሆናለች እዛው እርስ በርሳችሁ ማለት ነው። በጣም ይደብራል። የምትሰሩት ነገር እንደገና ደግሞ ዛሬ ያሰብኩትን ነገር እንዲያይም ስለፈለግኩኝ ጭምር ነው። እናወራለን ብዬ ላስቀረ የፈለግኩት ማለት ነው። ስለዚህ አሁን ከዚህ በላይ መቀጠል አለብኝ ብዬ አላስብም። ሁሉ ነገር አብቅቷል አክትሟል። በጣም አሪፍ በቃ እኛ የምንፈልገው ነገር እሱ ነው። ሁሉም ነገር የየፃ ጨዋታው እንዲያበቃ እንዲያልቅ ነው የምንፈልገው። በቃ ወደ ሌላ ወይ ደግሞ ይሄ ፕራንክ ምናምን የምትደራረጉትን ነገር ይሻላል እንጂ ይሄ በጣም ለኦዴንስ ራሱ ለእናንተ ኦዴንስ ራሱ በጣም አሰልቺ ነገር ነው። በቃ የምትሰሩት ነገር ፍጥጥ ግጥጥ ያለ ነገር በቃ የሚያስጠላ የማያሳምን ነገር ነው የምታደርጉት እና ጨርሱት እና ወደ ሌላ ነገር ግቡ ይሻላል። የእናንተ ትዳር ብዙ ሰው መወያየ አይሁንበት። በቃ ወይ የሚመስል ነገር ስ ሪል የምታደርጉትን ነገር እሱን እየቀርጻችሁ ልቀቁልን። ፕራንክ እንኳን ባትደራረጉ ማለት ነው። እና ደግሞ እኔ የገረመኝ የአንቺ እና የጽጌ እንደዚህ መሆን ነው። ሜሪን አስወጥታችሁ መጀመሪያ እህትሽ ስትለፋ ነበረ ልታስታርቃችሁ አንቺና ብሽ ነው። እና በአንድ እሷ ትተሽ ወደ እሷ መምጣትሽ፣ ወደ ጽጌ መምጣትሽ በጣም ነው ያስገረመው። ማለት ያው ከዚህ በኋላ ከይሳ ጋር እንደዚህ እንደዛ ምናምን እያልኩኝ እሱን ሌላ ነገር ውስጥ ማስገባት አልፈልግም ይሳቅንም አብርሽንም ከዚህ በኋላ ሌሎች ነገሮች ውስጥ ማስገባት አልፈልግም። እስከ ዛሬ ያደረግኩት ነገር በቂ ሆኖ ስላገኘሁት ማለት ነው። እና በነገራችን ላይ ሰው በጣም ፈርቷል እዚህ ለመምጣት፣ ምክንያቱም ቤት ውስጥ መገኘት ምናምን፣ አብርሽ ባለበት መገኘት በጣም ፈርቷል። በጣም ማለት ነው። በግድ ነው ያሳምንኩት። ልክ ነው መፍራትም አለበት፣ ምክንያቱም ከዚህ በፊት በነበሩት ቪዲዮዎች እሱ ፈላጊ አንቺ አፍካሪ ሆኖ ነው የመጣው ያ ደግሞ ለባለቤትሽ እንኳን ለባለቤትሽ አይደለም፣ ከዚህ በፊት ለሚወድሽ ለነበረው ለዳኒ ሮያል በጣም በቃ የሚያናድድ ነገር ሆኖ ነው ያገኘው። እና እዚህ ቤት ውስጥ ባልሽ የሚኖርበት ቤት ውስጥ ሌላ ወንድ አንቺን ወድሻለሁ የሚልሽን ወንድ ይዘሽ መጥተሽ እሱ ሲያገኘው ምን ሊሆን እንደሚችል አስቢ። ይሄ የማይመስል ነገር ነው። ነገሩን ወደ ሌላ ወደ ማጋጋል ነው የሚደርሰው። እና ጠቅላላ አርጌ ስነግራችሁ ያው ቪዲዮን ሁላችሁም ታዩታላችሁ ብዬ አስባለሁ። መቶም ይሳቅም መቶም ደና ነገር የተፈጠረ ነገር የለም፣ ጭቅጭቅ ውስጥ ነው የገቡት። ይባስ ይሳቅ የማይመስል ነገር ነው የሰራው፣ ፊልም ነው የሰራው። በቃ የሚያስጠላ ፊልም፣ የእንድ ፊልም አላ እንደዛ ነው የሰራውና በትህትና ቢያንስ እንኳን አብርሽ ሊናደድ ይችላል፣ ግድ ነው። ይሳቅ ግን ምንም ነገር ቢለው መመለስ የለበትም የማይሆን እማይሆንም ቃላቶችን ማውጣት የለበትም ነበረ። በቃ አክብሮት፣ ይቅርታ ሶሪ ብሎት ከቤቱ መውጣት ነበረበት። ያም ሳይሆን ይሳቅ ደስ በማይሄድ ሁኔታ ከነ አብርሽ ቤት ወጥቷል። ይህም እንግዲህ ደስ አይልም። አብርሽ እንግዲህ ከሌላ ሴት ጋር በእርግጠኝነት ከሌላ ሴት ጋር ሌላ ማብሸቂያ ቪዲዮ እንደሚሰራ እርግጠኛ ነኝ። ለማንኛውም ቤተሰብ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። የእናንተን የናንተን ሐሳብ አስተያየት ኮሜንት ላይ ስጡኝ። እዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቤተሰብ ተቀላቀሉ። ሰላም ሁኑ።